ብሩን ታመጣለህ? አይ ጄን ጄን እሺ በቃ መጣላው። እሺ አመጣላው። እንዴ አመጣላው። የሆነ ቢዝነስ ልንጀምር አስበን ነበር እና እሷም ባሏ ብር እንዲበደር ልታረገው ምናምን ነገር አውርተን ጨርሰን፣ ከዛ እኔም ጋራ ደሞ የነበረ አረብ ሀገር ብዙ ሰርች የመጣሁት ብር ነበር ትንሽ ብር ነው። ከዛ እሱን እሱንና ባሎ የተበደረውን ብር አድርገን የሆነች ትንሽዬ ቢዝነስ ልንከፍት ነበር ሀሳባችን። ይሰራል። ማስረጃ አለሽ? ማለት እኔ ላምንበት የምችል ማስረጃ እኔ ላምንበት የምችለው ማስረጃ። መልካም ብዙ ነገር እየነገረች ነበር፣ በተለይ ስለ ሁለታችሁ እህትነት ብዙ ሚስጥሮችን ስነግረኝ ነበር። የምን እህትነት አለ ሲጀምር፣ ከድሮም ጀምሮ እንደማትወደኝ አውቃለሁኝ። ከህፃነት ጀምሮ ልትገለኝ እንደምትፈልግ አውቃለሁ። እርጉዝም ሆኜ ልጄን ልትገል እንደነበር አውቃለሁ። ሌላ ምን ጭራሽ፣ እኔ አረብ ሀገር ሰርቼበት የመጣሁት ብር ነበር መቶ ሀምሳ ሺህ ብር ያስቀመጥኩት። ከዛ ስድስት መቶ ሺህ ብር ያስፈልገናል ምግብ ቤት ልንከፍት ልንከፍት ባሌን አራጣ አስበድሯለሁ አራት መቶ ሀምሳ ሺህ ብር ሰርተን እንከፍላለን ብላ እሺ፣ ችግር የለም በቃ ሰርተን እንከፍላለናል። ከዛ በኋላ 450 ሺህ ብሩን ተበደረ ከባሏ 450 ሺህ ብሩን ተቀብለ በስንተኛው ቀን ሰረቁኝ አለች። ባሏ ምንም ማያቅ ምስኪን ክፈል ብሎ ሲያስጨንቀው ሰላም ጤና ይስጥልን፣ ውድ የጎጆ ቲዩብ ቤተሰቦች እንደምንቆያችሁ እንግዲህ በዓልን በአንዳንድ በጀመርናቸው ጉዳዮች በጀመርናቸው ኬዞች ምክንያት እንግዲህ በስራ ላይ ነው ሆነን እያሳለፍን ያለ ነው። ዛሬ አንድ እህታችን እንግዲህ በመኖሪያ ቤቷ ጠርታናለች። እንግዲህ ምንድነው ልታወራን የፈለገችው፣ እንግዲህ ትናንት በተለቀቀው ቪዲዮ እንግዲህ ያችን ሴት ቅድስትን በተመለከተ አንዳንድ ነገሮችን በማፈላልግበት ሰዓት ነው ከእሷ ጋር የተገጣጠምኩት። እህታችን ስምሽን አስተዋውቅኝና አንቺም ወደ ፈለግሽኝ ጉዳይ ብንገባ። እኔ ስሜ መልካም ይባላል። ያው የፈለግኩ ደግሞ ጉዳዩ ትናንትና በለቀቀው ቪዲዮ እሱን አይቼ ነው እና የሟቹ ሚስት እህቴ ናት። እና ከሱ ጋር በተገናኘ ግልጽ አድርግልኝ። የቅድስት እህት ነሽ? አዎ፣ የእሷ የቅድስት እህት ነኝ። የቅድስትን ቤተሰብ ስትፈልግ ነበረ እና እኔም ለዛ ነበረ ያገኘሁህ። ያው እህቴ ነች ምናምን ነገር እንደዚህም አደባባይ ላይ ወጥቼ ምናምን ነገር መናገር የለብኝም፣ ግን በቃ እዛ ጋር በጣም ብዙ ነገር እያበላሸችን ያለች የኔንም ነገር አበላሽታብኝ ያለች ገንዘቤንም ይዛ ነው የጠፋችብኝ፣ ምናምን የት እንዳደረገችውም አይታወቅ። ይኸው ባሏንም ገደለችው። የምንገንዘብ የምንገንዘብ አልገባኝም። ማለት እኔ እና እሷ የሆነ ቢዝነስ ልንጀምር አስበን ነበር፣ እና እሷም ባሏ ብር እንዲበደር ልታረገው ምናምን ነገር አውርተን ጨርሰን ከዛ እኔም ጋራ ደግሞ የነበረ አረብ ሀገር ብዙ ሰርች የመጠውት ብር ነበር፣ ትንሽ ብር ኔጋ ከዛ እሱን እሱንና ባሏ የተበደረውን ብር አድርገን የሆነች ትንሽዬ ቢዝነስ ልንከፍት ነበር ሀሳባችን። ከዛ ቆይ እኔ ጋር ይሁን ብሩ ምናምን ነገር ብላ። ብሩ ምንድን ነው እያልሽኝ ያለሽው ነገር? እሺ ላዳምጥሽ። እና ቆይ ማለት እኔ እናሷ ቢዝነስ ልንጀምር ነበር ያሰብ ነው ማለት ነው። ከዛ እሷ ደግሞ እጇ ላይ ያው ከባሏ ጋር የምትኖረው እጇ ላይ ደግሞ ሌላ ብር ከሱ ውጭ ኬትም ልታመጣ አትችልም፣ ስራም አትሰራም፣ ምናምን ነገር ከዛ ባሌን አራጣ እንዲበደር አረገዋለው ምናምን ነገር አለችኝ። ከዛ እሺ በቃ ምናምን ነገር ከዛ እኔም እከፍላለው ሰርተን ምናምን እንከፍላለን ምናምን ተባብለን እሺ በቃ ምናምን ከዛ ስታወራው እሺ እበደራለው ምናምን ነገር አላት፣ እሱም ከዛ ባሏ አዎ እበደራለሁ ብሏት ከዛ ወዲያው በቃ የሆነ የውጭ ዜጋ ይሁን ምናምን ብቻ አራጣ የሚያበድር አግኝቶ ተበደረ እና ቢዝነሱን ልንጀምር ብር ብሩንም፣ እኔ ጋር አድርጊው፣ በቃ እኔ ሁሉንም ነገር አስተካክላለሁ ምናምን ነገር አለች ማለት ነው። ከዛ እሺ ምናምን ብዬ ያው እህቴ ነች፣ ልጠራጠራትም አልችልም በእንደዚህ አይነት ነገር ሲጀመር። ከዛ እሺ ታውቃለች ደግሞ ለፍቼ ስንት አመት ሙሉ አረብ ሀገር፣ ያመጣሁት ገንዘብ ነው። ከዛ ቢዝነሱን እንጀምር ምናምን ብላ ብሩን እሷ ወሰደችው ማለት ነው። ከዛ አያታለው ምንም እሺ መቼ ነው ታዲያ ምን ያስተካክለው ነገሮች ምናምን ስላት ቆይ ነገ ትለኛለሽ፣ ቆይ ዛሬ ትለኛለሽ። ብሩን ወዴት እንደምታደርሱ አላውቅም። ባሏ የተበደረውንም ብር ትቀበሉ አትቀበለው እኔ እርግጠኛ አማርልሁኝም ግን ያው ባሏ አሁን በገንዘቡ ምክንያት ነው ያው አራጣ በዳሪው ሲያስጨንቀው ነው ራሱን የሚያጠፋው ምናምን ነገር። ያው እውነቱን ነው እየነገርኩ ያለሁት እኔ። ሲጀመር ቤተሰቦቿን ፈልጋለው ስትል ነው ወደ አንተ የሚመጣሁት። ምንም ማስረጃ አለሽ? ማለት እኔ ላምንበት የምችል ማስረጃ እኔ ላምንበት የምችለው ማስረጃ። አዎ ያ እንትን የእሷ ቤተሰቦች የባሏ ቤተሰቦች ጋር ሄደን ምናምን ነገር ማውራት እንችላለን። እሷ ባለችበት እስከ ዛሬ የት ነበርሽ? ገንዘቤን አልሰጥም አለችኝ። ስንት ብር ነው? ተጣላን። ስንት ብር ነው? ወደ 150 ሺህ ብር አካባቢ። ባሏን እንድትበደር ያደረገችው ስንት ብር ነው? 450 ሺህ ብር ነው። የሚጎዳ ሰው አጠቃላይ 600 ሺህ ነው። 600 ሺህ ብር ማለት ነው እኮ። እስከ ዛሬ ማለት ምንድን ነው? እሷን መበቀል ፈልገሽ ነው ይሄን ሁሉ ነገር ለእኔ እየነገርሽኝ ያለሽው ወይስ? መቼስ እኔን እየተባበርሽ እንዳልሆነ ኦፍኮርስ ግልጽ ነው ግልጽ ነው። ወይም ለፍቺ የመጣውበት ብር ነው። እህቴ ነች፣ መበቀል ምናምን ሳይሆን በቃ ገንዘቤን እንድትመልስልኝ እፈልጋለሁ፣ ወይ ደግሞ እውነቱን ትንገረኝ፣ የት እንዳደረገችው። እኔ ስንት ነገር ማለት ኖሮኝ እኮ አይደለም። እዛ ጋር ለስራ ምናምን ብለክ ነው የምታወጠው እና ለአንተም ብዬ ምናምን ነገር አይደለም፣ ለራሴ ብዬ ነው የመጣውት። ሄደን መውራት እንችላለን። ደስ ይለኛል። ስለዚህ የባል ቤተሰብ ጋር እንሄዳለን። ታግዥኛለሽ? አግዝ ካለው ችግር የለም። ውድ ተመልካቾቻችን እንግዲህ አሁን በእነ መኩሪያና በወይዘሮ አልማዝ ቤት ነው የምንገኘው። እንግዲህ ከመልካም ጋር መልካም ነው አይደል? ስምሽ ይጠፋኛል በተደጋጋሚ። ከመልካም ጋር እንግዲህ በዚህ ቦታ መተናል። እንግዲህ መልካምም አንድ ሀሳብ ይዛ ነው የመጣችው። መኩሪያ እንዴት ነህ? ሰላም ነው። እንግዲህ ትናንትም ድንገት ነው የሄድኩት በተለይ ስለ ቅድስት ቤተሰቦች የሆነ ነገር በማጣራበት ሰዓት ወይም ለማጣራት እየሞከርኩ ባለውበት ሰዓት ነው ከመልካም ጋር የተገጣጠም ነው። ከናንተ ከእናንተ ጋር የእግዜር ሰላምታ እንለዋወጥና እኛም ወደ መጣንበት ጉዳይ ብንገባ ወይ እንኳን ደና መጣ ማዘር ሰላም ነው? እየበረቱ ነው። ምን ሆናለሁ ህሎ አያለ ብለን ምን ሆናለ ህሎ አያለ ማለት ነው። ቀረ እንጂ ምን ሆናለ ብለን ነው። መኩሪያ እሱ አለም እንደመጣች ታውቃለህ ወይም ደግሞ መገመት ትችላለህ። ያው ልታጽናና ለቅሶ ላይ ነበረች። የቅድስት እህት እንደሆነች ታውቃለህ። ያው ለቅሶ ልታጽናና መጣ ነው ሌላ ምንም አላውቅም። ሶ ቅድስት እየመጣች ነው። ውድ ተመልካቾቻችን ግን እኛ ቅድስት ከመድረሷ በፊት ቅድስት ቤት ሄዳ ነበር። ቅድስት ከመድረሷ በፊት እዚህ እንድንገኝ ነው ቀድመናት እንድንገኝ ፈልገን ነበር። የምርም ተሳክቶልናል። መልካም ቅድስት ትምጣ ወይስ ሀሳቡን ያለውን ነገር እናውራ ምንድን ነው? መታ ብናወራም ችግር የለውም። ግን ማዘር፣ አንድ ነገር ራሳችሁን አዘጋጁ። እንግዲህ በሀዘን ላይ ዛሬ አንድ የምትሰሙት ነገር አለ። እኔም በዛ ነገር እርግጠኛ አይደለሁም ግን ካሁን በኋላ ለሚሰሙት ነገር በደንብ ራሶትን ያዘጋጁ፣ ራሶትን ያጠንክሩ፣ ከባባን ነገሮችንም ሊሰሙ ይችላሉ። እንጃ ብቻ ራሳችሁን ብታዘጋጁ መልካም ነው። ብያስነግረን ነው። ምንድን ነው? ምን ተፈጠረ ደግሞ? ሌላ መቼስ ያቺ መከረኛ ምስቱን ሳናት ወጣ። ምን ልትነግረን ይሁን ደግሞ? ምን አርጎን ላስተኛ አለችው። ትደውላታለ። ላስቸግርህ፣ ቅድስት ጋር ወይም ደውልና እኔ ላውራት። እየጠራ ነው

እኮ ምን አይነት ጠቃሚ ነገር ነው ያወራችሁ? ሲጀምር ደግሞ እንዴት ተገናኛችሁ? ቤተሰቦቹን ሲያፈላልግ ነበር መልካም። በጣም ጠሩ ልጅ ነው። ቤተሰቦች ሲጀምር የምታፈላልገው ደ ምንድነው? እንደዚህ የምትኘው መልካም ብዙ ነገር እየነገረች ነበር። በተለይ ስለ ሁለታችሁ እህትነት ብዙ ሚስጥሮችን ስነግረኝ ነበር የምን እህትነት አለ ሲጀምር ከድሮም ጀምሮ እንደማትወደኝ አውቃለሁኝ። ከህፃንነት ጀምሮ ልትገለኝ እንደምትፈልግ አውቃለሁ። እርጉዝም ሆኜ ልጄን ልትገል እንደነበር አውቃለሁ። ሌላ ምን አለ? ጭራሽ ባለጌ ደግሞ አለማፈርሽ፣ ትመጫለሽ አማቾቼ ቤት ድረስ አንቺ ብሬ። አንቺ ምንድን ነው ቶሎ ለምንድን ነው ወደ እዛ የምትገቢው? ልናወራ እኮ ነው። እዚህ የተቀጣጠር ነው አይደለ እንዴ? ለምንድን ነው ወደ እዛ የምትገቢው? የመጣላት ችግር አለብሽ? ገና ስታየት ጸብጸብ። ልጄ ልታስወር፣ ተረጋግተሽ ለምን እንደመጣሽ ይሄ የአንቺ ቤት አደለም። በቃ የአንቺ ቤት አደለም አለሽ። ስራ እኮ እናቃለን። ባልሽን ደግሞ ደፋሹ። ከዚህ በላይ ምን ተወኝ ይኸው

እንዴት እንዴት ነው የምትናገሪው? በእናትሽ አትጨጭቅኝ። እዛ ምን ማለት ስቶሪ፣ የማይገባሽን አትግቢ፣ ዝም በይ እንደ እርጎ ዝምብ ጥልቅ። በጣም ጥሩ። አሁን ማለት ነው ወይዘሮ አልማዝ፣ አንዴ ረጋጉ። መልካም። ለኔ የነገርሽኝን ነገር ስነ ስርዓት መቶ ሃምሳ ሺህ ብር እንደወሰደችብሽ እሱን ነግራኛለች። በዋናነት ለሁለቱ ነው የምትነግሪልኝ። ለእኔ ነገርሽኝን ነገር ከብድሩ ጋር ከባሏ ጋር የተገናኘውን ነገር፣ እያንዳንዱን ነገር ቃል በቃል ንገሪያች። ልጅሽን ገደለችው። ዝም በይ። ከኔ ጋራ ነበረ ሲጀመር አውርተን፣ ስንት ነገር አውርተን አሲረን ነበረ። እኔ አረብ ሀገር ሰርቼበት የመጣሁት ብር ነበር። መቶ ሀምሳ ሺህ ብር ያስቀመጥኩት። ከዛ ስድስት መቶ ሺህ ብር ያስፈልገናል ምግብ ቤት ልንከፍት ባሌን አራት አስበድሯለው አራት መቶ ሀምሳ ሺህ ብር ሰርተን እንከፍላለን ብላ፣ እሺ ችግር የለም በቃ ሰርተን እንከፍላለን አለች። ከዛ በኋላ አራት መቶ ሀምሳ ሺህ ብሩን ተበደረ። መቶ ሀምሳ ሺህ ብሩን ስጭኝና 150000 ብሩን ስጭኝና ነገሮችን ላስተካክላለች 450000 ብሩን ባሏን ካስበደረችው በኋላ የእኔን 150000 ብር ቆይ ነገሮችን ላስ አንዳንድ ነገሮችን ላስተካከል ምናምን የሚከፈለውን ነገር ልከፋፍል እቃ ልገዛዛ ብላ ብሬን ወሰደች። እሺ ችግር የለም እህቴ ነች። እኔ እንዴት እንደዛ አይነት ነገር ላስብ እችላለሁ? ከዛ ከባሏ 450000 ብሩን ተቀበላ ከባሏ 450000 ብሩን ተቀበላ በስንተኛው ቀን ሰረቁኝ አለች። ባሏ ምንም አያቅ ምስኪን፣ ብሩን ተሰረኩ ስትለው አራት መቶ አምሳ ሺህ ብሩን አመናት። ክፈል ክፈል ብሎ ሲያስጨንቀው

በደንብ የምናወራው ነገር አለ። ምንም የለም። የምናወራው ነገር እውነት ነው አይደለም? ስሚኛለሽ፣ እውነት ነው አይደለም? እያለች ያለችው ነገር አራጣ እንዲበደር አርገሸዋል ወይስ አላረግሽም? ይህንን ብቻ መልሽልኝ። ደግሞ አታፍሪም፣ አፍሽ ሞልቶሽ ስትማቺ በላውስ ባለቤቴ ነው ብለውም ባለቤቴ ነው ዘርቼ እንድለወጥ ነው። ምን ምን ነበር ያልሽ? ማትረባ የሰው ገንዘብ የባልሽን አንቺ ነታዚህ ዝም በመኖሩ ልጅሽ የትምሽ ኮለኒ ስትልካ ማመጣ አሁን አታፍሪም? እንደዚህ እስቲ እስካሁንም ዝም ያልኩሽ አውቄ ነው። አሁን ምን ታረጊያለሽ መሰለሽ? ከባልሽ የወሰድሽው 450 ሺህ ከእሷ ደግሞ ስድስት መቶ ሺህ ወስደሻል። ይህንን በመጀመሪያ ደረጃ እንድታምኝ ይፈልጋለ። አዎ እንሰራለን ብላ እዚህ ጉድ ውስጥ የከተተችኝ እህት ተብዬዋ ናት። ዝም በይ። እኔ ገንዘቤን አውጥቼ ነው ወንድሜ ላይ በወንድሜ ነፍስ ይደራደራሉ። ለምንድን ነው እነሱ የምሰማቸው? ስለዚህ ምናረጋለን መሰረሻው፣ ምናረጋለን መሰረሽ፣ በመጀመሪያ ደረጃ የሱ 150 ሺህ ብር ትመልሻለሽ። በሁለተኛ ደረጃ ደግሞ 450 ሺህ ብር ከባልሽ የወሰድሽውን ብር ታመጫለሽ። ከዛ ለልጅሽ ቀለብ ለናቱ ለቤተሰቡ ይሆናል ማለት ነው። ከዛ ስንሳ እኔ እሳት ያለሽ እንደ አንቺ ባለሽን እኮ ነው የገደልሽው። ባንቺ ምክንያት እኮ ነው የሞተው። ባንቺ ምክንያት አንቺ፣ አራም ምን አይነት ሴት ነሽ? ሰኒ አራት መቶ ሀምሳ ሺህ ብሩ ማለት ነው አስቀምጠሽ ሁኑ አደለ። ባለሽ ራሱን እንዲያጠፋ ያረግሹ አንቺ። እኮ ባለሽን ገለሸዋል። ሲታርገሽ ነው የገለበት። ከአራት መቶ ሺህ ብር በላይ ለአንተ አድርጎልሃል። የዛን ሰዓት እሷ እራም ሞትሽ፣ ብለህ አስበህ ታውቃለህ? ለእኔም የልጅ አባት ነው፣ እንደፈለግኩ ማድረግ መብቴ ነው። ደርሶ ተቆርቋሪ አትሆን ታዲያ። ካለ ከመሞቱ በፊት አውጥተህ አትሰጠውም? መቃብር ላይ መቃብር ላይ ስጭው፣ እስኪ እንደምንነሳ እንየው። አስታስነሽው እንደሆነ ሲጨነቅ በነበረ ሰት ነው። አሁን ሁ በፊት አንቺ እንኳን ብትሞች አልኩሽ ልጅሽን አሳድገዋለሁ ንገርሽ ማይመስል ነገር ባዘባርቅ ደስ ይለኛል። አልቻልኩም። ይኸውልህ መኩሪያ፣ በቃ አንተ ዝም በይ። ትሰሚኛለሽ ማለት ነው። ዛሬ ማለት ነው ልንገርሽ፣ ዛሬ ጣቢያ ነው ይዤ መሄደው፣ አንጠልጥዬ ጣቢያ ነው ይዤሽ መሄደው። አንቺ እንዳታወሪ፣ አንቺ ሌባ ያዛቸው። ይህን ብር ሳናስመልስ ወይም ደግሞ የሆነ ነገር ሳናረግ አንቺን አንለቀሽም፣ ከዚህ ቤትም አንሄድም። የምታቂውን ነገር በሙሉ የዋሸሽውን ነገር በሙሉ ዛሬ ትነግረኛለሽ በሙሉ ዛሬ ትነግረኛለሽ። እኔ እንደውም አላምንሽም፣ የተወለደውንም ልጅ አላምንም። የተወለደው ልጅ ራሱ ነፍሱን ይማረውና ባለቤትሽ ሰለሞን። እባክሽን መልካም። አንቺ ዝም በይ በቃ፣ ስነ ስርዓት ያዙ። የተከበረ ባለትዳር ነበርኩ። እሺ፣ የተከበረ ነው። ባልሽ ነው የገደልሽው። ደሞ አፍሽም ሙልትሽ ተወረለሽ። ባይሞት ልታገቢው ነበር እንዴ? ምን ነው? ባይሞት ልታገቢው ነበር? ይቺ መቃብር ጋ አሁን ስለ ሁለታችሁ ነገር ከመጀመሪያው ጀምሮ ቃል በቃል ትነግሪኛለሽ። እሷ አይነገረች ነገር አለ። በጣም ጥሩ። መጀመሪያው ሁለታችሁ ናችሁ ቢዝነስ እንጀምር ያላችሁታ። ከዛ ከባልሽ በር ለመቀበል ፕላናችሁ ምን ነበር? እያንዳንዱን ነገር ቃል በቃል ሳጨምሪ ሳቀንሽ ነገርኝ። እነግርሃለሁ ምን ያስደብቀኛል። ሲጀምርም እራሷ ናት በኔ ጋ መቶ ሀምሳ ሺህ ብር አለ። ባለቤትሽ ወደ ቤተሰቦቹ ነው የሚያደራው። የራስሽን ነገር ያዥ፣ ተለወጪ፣ ስራ ስሪ። እሱ የሚያደላው ወደ ቤተሰቦቹ ነው እያለች ሁሌ የመጣች ትመክረኛለች። ሁሌ እየመጣሽ ትኩስ ዝም በይ። እስኪ ቦታዋንም እኮ አታውቅም። እንደ እርጎ ዝንብ ጥልቅ ማለት ነው የምትወደው። እያት ብቻ ጋጣ ወጥነቷን እስቲ አሁን ላንቺ አይደለም አወራው፣ ለሱ ነው። ከዛ እኔም ደግሞ እንዴ አሁን ብር እስኬት አመጣለሁ ምናምን ብዬ ስላት፣ እንዴ አንቺ ለካ ብር የለሽም? እኔ እኮ መቶ ሀምሳ ሺህ ብር አለኝ እና አጋጭተን እንሰራለን ጠይቂው ምናምን አምን አለችኝ። እኔም ደግሞ የዚችን የተንከሲስ እህት ተብዬ ምክ ዝም በይ ደግሞ ማፈሪያ ከአዝንሽ ሞተሻል። አየሁት እኮ ማዘንሽንማ። በላሻ ብሩን ምን ታረኪ መልካም። አንዴ እባክሽን መልካም፣ ጣልቃ አትግቢ። ታውራልኝ አንዴ፣ ጣልቃ አትግቢ። ቀጥይ። ሁላችሁም እኔ ላይ ነው የምበረቱት። ጉድኩ ነው። ከዛም የዚችን የተንከሲ ስህተ ብዬ ምክር ሰምቼ አማከርኩት ባለቤቴ ነው። ከዛ ውይ፣ እንደዚህ ሀሳብ ማከልሽ ጥሩ ነው። እኔ ብቻ እየለፋውም ከሚሆን በቃ ኑሮም ከብዷል፣ ወታይ ስሪ ደግሞ እህትሽም ስላለ ደግሞ እኮ ጥሩ የምታስብ ይመስል ይወዳት ነበረ። እውነት የምታወራ ነበር የሚመስለው። በቃ እሷም ካላትማ ወታችሁ ስሩ እንትን አሻጉድሽም አታጭበረብርሽም ምናም ብሎ እሻለ። ከዛም ስነግራት በቃ ይበደር ምናም ብላ ይህንን ሀሳብ እራሷ ሰጠችኝ። እኔም ደግሞ እንደዚህ እንደዚህ ነው ተበደር ምናም ስለ ሄዶ ተበድሮ አመጣ አራት መቶ ሀምሳ ሺህ ብር ከዛ እሷ መቶ ሀምሳ ሺህ ብሩን ሰጠችኝና አንድ ላይ ስድስት መቶ ሺህ ብር ሆነልኝ ማለት ነው። እሱ ደግሞ አራት መቶ ሀምሳ ሺ ብሩን ሲበደር በሶስት ወር ክፍያ ነው ስድስት መቶ ሺ አርጎ እንዲከፍል ነበረ የተስማማ ነው ማለት ነው። እና እኔ የምሰራ ነበረኝ መሰለኝ። ከዛ በአጋጣሚ የሆኑ የሆኑ ችግሮች ሲገጥመኝ ብሩን አጥፍቸው ነው። ከዛ አሁን ደግሞ ሰርቼ ከፍላታለሁ። ለእነሱም ቢሆን የልጃቸውን ሰጣቸዋለሁ። እኔ ጋ ያለው ነገር ይሄ ነው። እንግዲህ እሷን ይሄው እንዳየሃት ነው። አሁን ስታት ደህና ሰውም ትመስላለች። እድሜዋም ሀያ ሁለትና ሀያ ሶስት ይመስላል። እድሜዋ ግን 28ና 29 ዓመቷ ነው። በዛ ላይ ደግሞ እኔ ስላገባውም ተንጨርጭራለች። ምክንያቱም ይፈልጋት የለም ዝም በይ ደግሞ ታወሪያልሽ። እንዴ እናትና አባትሽን እንኳን በቅጡ ማስተዳደር ያቃተሽ ታቂያለሽ፣ ቤቴን ቤቴን እኔ እንዳንቺ ማለሽ ገባ በወጣ ቁጥር እያገናፋሽአንድ አንድ ጥያቄ ልጠይቅሽ። ምንድን የምጠይቀኝ? ብሩ አለ በስትክል ወይስ የለም? ብሩ አለ አንተ ምን እንደምታመጡ፣ እሷ ምን እንደምታመጣ፣ የእሱ ቤተሰብ ምን እንደሚያመጡ አያል እስቲ እናያለና እስቲ እናያለና። አንተስ ብትሆን ምን ታመጣለህ? እስቲ የምታመጣውን አያለው። ያለው ስታመጣብኝ፣ ልሰጥ እችላለሁ። ስ የመንደር ካሜራማን ለቃቃሚ ቦርኩ፣ አንተም ደግሞ ሰው ሆነህ ታወራለህ? እንዲ እዚህ እስቲ ምን እንደምታመጣ ያለው። ብሩ ብሩን ታመጫለሽ አታመጭ? ሴት ነው